ቅድም ከአንገት በላይ አንቺም ከአንገት በላይ በጣም ሊያሳብድች ነው። ያ እኮ ክብር ክብር ለኢየሱስ ክብር። መንፈስ ቅዱስ የማይደክም አምላክ ነው፣ የማይሞት የማይጠፋ አምላክ ነው። ኢየሱስ ጌታ ነው። ፎጣ እንደዚህ ልፉ ዮኔ አድርገሽ እንደዚህ ያሲው ዳር በኩል ያለሽው ነሽ። እሺ አሁን እንደዚህ አድርገሻል። አይ ነይ፣ ነይ፣ አታሳንሱ። ለኢየሱስ ታነብያለሽ። ምን ይላል? ተረኛ ነኝ፣ ተረኛ ነኝ። ተረኛ ነሽ። አትሳቀቂ፣ አትፍሪ፣ አትሸማቀቂ። አሜን። አሁን ያለሽው በቅዱሳንና በእግዚአብሔር ፊት ነው። ክብር ለኢየሱስ ይሁን። የአንቺ ጉዳይ አይበተንም፣ አይበታተንብሽ። አንቺ ወደ ተቃራኒ ቦታ ሄደሽ ሌላው ሌላ ቦታ ሄዶ አትበታተኝ። አንቺን ሊበትንሽ የሚፈልግ ከባሌ ነው። አትበተኝም። ስትበታተኑ አየሁ። ስትበታተኑ አየሁ። ሰው ሀገር ተንከራተሽ ተንከራተሽ ተንከራተሽ ግንር የሚባል አገር ነው። ከባሌ የአምስት ሰዓት መንገድ ግንር ነው። የሚያይ ነበርኩት እና የነበርሽው ለምን ከዛ ነው። ምግብ ቤት አለን እና ከባሌ ጋራ ብዙም በቃ መስማማት አቃተን። ምን አለን ሁሉ ነገር ትንሲል እኔ እንደውም የመጣሁት ገዝታ ውስጥ ሱራፌል ጋ እገባለሁ ብዬ ስል እሱ ፍቃደኛ አልነበረም። በቃ ሱራፌል ጋ እገባለሁ ገዝታ ውስጥ ብር ሰጠኝ ስለው የሆነ ትንሽ ስምንት ሺህ ብር ሰጠኝ እስከዛ ጨምርልኝ ምናምን አልኩት ስለው አንቺ በቃ ምናምን ብሎ ሲብቻቻችብኝ፣ ሐሙስ ላ ስምንት ሺህ ብሩ አሁን በእጅ ያዝኩኝና መጣ እነሱ ጋር ገስታ ውስጥ ደወልኩና የሱራፌል ቸርች ነው የፕሬሰንስ ቸርች ነው አልኳቸው። አዎ እንደዚህ እንደዚህ ገስታ ውስጥ ልገባ ነው ሰኞ አዋሳን ያለው የአዋሳው ፕሮግራማቸው ሰኞ ስለሆነ ስል ሱራፌል ለአገልግሎት ውጭ ወጥቷል፣ ስለዚህ የለም አለችኝ። ለጊዜ ተቋርጧል ስትለኝ፣ በቃ ነቢይ ዘካሪያስ ከሚሆንም ገባለሁ ብዬ ሰፈር እዚህ ሰፈር ሄድኩኝና ጴንጤ ቤት እየፈለኩኝ ቴሌቪዥን ለማየት የዘካሪያስን ቁጥር ለማየት ስፈልግ ስፈልግ ማንም ሰው አጣው። ከዛ የሆነች ይቻለ ጌታ አገኘች። ይሄ እንደዚህ እንደዚህ ብዬ ችግረኝ ስለነበር ነይ ነብይ አቤ ይባላል ብላ ኢሪዚ ይዛ ይመጣች። ከአቤም ከሱሬም ከሌሎች ከሁሉም የሚበልጥ ኢየሱስ እዚህ አለ ከበራንቱ ለጌታ ባካሽ በኢየሱስም በአንቺና በትዳርሽ መካከል ዛሬም ነገም ለዘላ ዓለምም ጣልቃ ገባው። አሜን። አንቺ ሰላም ሂደሽ፣ ተገርመሽ ተደንቀሽ ወደ ስፍራ በጣም በክብር አሜን ተመለሽ ያለሽ። አሜን አሜን አሜን። ባለፉት 25 አመት አመታት የታሰረች ሴት ማትራመዶ የተፈታችው ቆሮሜት ነው አዳባ ከዛ ወደዚህ መጥተው ዘይት ይዞ ሄዶ እዛ ተፈቶ ለምስክነት መጠቀለል። ባለፈው አንችም ከሷ በላይ ተገርመሽ ተደንቀሽ ለምስክነትሽ አሜን ተመጫለሽ። የጌታ ኢየሱስ ስም ብሩክ ይሆናል። አትበተኝም። ሶገር ተንከራተሽ ተንከራተሽ ተንከራተሽ አዩ፣ ምንም ነገር የለም። አው ካንድ ሙለ ምግብ ቤት አለ ግን ባዶ ነው እጄ፣ በቃ ባዶ አለው በቀን እስከ 10 ሺህ 15 ሺህ ሰራለው ግን እጄ ባዶ ነው። ምንም ስቅያሪ ጫማ እንኳን የለኝም። በቃ እንደዚሁ ባዶ ሁለት ሶስት ሆቴል ያለሽ ሁለ ምግብ ቤት አለኛ ሁለ ምግብ ያለሽ ግን ባዶ ሆንሽ፣ ባዶ ምንም ነገር የለም። የሚያንከራተትና የሚበታታትን የሚንብትን መንፈሳዩ በኢየሱስ ስም መጣውት። አሜን አሜን። በኢየሱስ ክርስቶስ ጌታ ካንቺ ላይ መርገም ሰበርኩ። አሜን። ካንቺም ላይ እይቴ ሰበርኩ። አሜን። ከሱም ላይ ሰበርኩ። አሜን። እሺ እውነት ትመጫለሽ? ከገኒር ነው ያልሽው ሁለቱንም ምግብ ቤቶች እንደገና ከፍች ያለሽ፣ አሜን አሜን። ጠቅላላ የተጠቃሚው ቁጥር ፊት ወዳንቺ ወደ ቤትሽ መልሽ ያለሽ ታጠገበች ከዛ ከተማ የሚሰራ መተት እና ድግምት አለች ሆነች። አጠገቤ ሁልጊዜ ምንድን ነው? ከሷ ቤት ነው ወደ እኔ ዘንድ የሷ ምንድን ነው የሚሰራው? የሷ እንደ እኔው ተመሳሳይ ምግብ፣ ተመሳሳይ ምግብ። ግን ከሷ ወደ እኔ ሁልጊዜ ዘንዶ ከሷ ቤት እየተላከ ወደ እኔ ቤት ይገባል። ዘንዶና አባ ማለት ነው። ላፈርሰው ነው። አሜን። ለመጣው ነው። አሜን፣ ሃሌሉያ። አሁን ያንቺ ተቃራኒ ይዛ ይሆናል። አሜን። ምን አልኩሽ? አንቺ ቤት የሆነው ሁሉ እዛ መሳሳይ ይሆናል። አሜን። ትመጪያለሽ መሰክልኛለሽ። ከዛሬ ማታ ጀምሮ አንቺ ጋር የሆነ ሁሉ እዛ ሆና፣ አሜን። አንቺ ጋር የሆነ ሁሉ እዛ ይሆናል። አሜን። ላንቺ ግን ታይቶ የማይታወቅ የገበያ በር፣ የበረከት በር፣ የስራ በር፣ የፍቅር በር ከባለቤትሽ ጋር በሕይወትሽ ሁሉ አንድ ሁለት በኢየሱስም ከድም ከአንገት በላይ አንቺም ከአንገት በላይ በጣም ሊያሳብድሽ ነው። ያ ከዚህ እኮ እሷ ጸልይላት። ክብር፣ ክብር፣ ክብር፣ ክብር ለኢየሱስ ክብር። በቃ ጭንቅላቴ መሀሉ አንዳንዴ እንትን ይላል። በቃ አብሶ ደግሞ እሱ ሲናገረኝ ከባለቤት ጋር አንድ ነገር ከተናገረኝ በቃ የሆነ ይዞ፣ ትመለስ ያለሽ? አዎ በዚህ ወንበር ላይ እቀመጥበታለሁ። እኔ ሲነሳ አንቺ ትቀመጭ ያለሽ? አሜን። ከአንገት በላይ አብደሽ ጨርቅ ይጥለሽ በከተማ በገጠር ስትመላለሽ ያያየው እንደ ሁሉም ይሄም ይሄም ስም ተሰጥቶኛል። እሱ ራሱ ባለበት ምን ብሎሽ? ቀውስ ነው የሚለኝ ቀውስ ነው የሚልሽ። እሷ እኮ አእምሮ አለቆ ከተማ ሰፈር ስትመላለሽ ያየው አንድ ሁለት ሶስት በኢየሱስ ስም ድነሻል። አሜን። ምን እያልኩሽ ነው? ድኛለሁ። ነይ ቁጭ ነይ ጣልቅሽ